ኤፍራታ ገኒ እናቷ እንደሆነች ስትነግራት ነበር፣ ባለፈው ሳምንት ወይም ደግሞ ባለፈው ክፍል ማለት ነው። እናም የነገረቻት እያለ በአሁኑ ደግሞ ናታን ይመጣል ማለት ነው። ናታን ይመጣና እንዳለ ያስረሳታል ማለት ነው። ወይም ደግሞ ጽዮን ስለምትረሳ ሁሉን ነገር ረሳች ማለት ነው። እናም እባክህ እናታን ውጣልን፣ የሆነ ቁም ነገር ወሬ ይዘናል ስላለች ማለት ነው ኤፍራታ። እናም ምን አደረገው እያሰብክ ነው እሱን ግቢና መኪና ውስጥ አሳይሻለሁ ለው አስበው። በአንተ ውሸትና በአንተ ማስፈራሪያ መኪና ውስጥ ምገባ ይመስላል ይህን ያክል ችል ነው እንደሚመስልህ በቃ ብሎ እሱም ወደ መኪና ሄዳል፣ ማለት ነው። እናም በጣም አዝናለው። እወደዋለሁ ብለሽ ያሰብሽውን ወይንም የምትውን ሰው የፈረርሽበት አንቺ ራስሽ ነሽ ይላታል። እናም እሷ ምግራት ይጋባለ ትናንት ከሰዓት የት እንደሆነ ቢሆን ማለትም ነገሮች ቢሆን ጥሩ ነበር ይላታል ማለት ነው። ለካኔ ምን አይነት ነኝ ለካ አያስታውስም ይላል ማለት። ይህን ነገር አንተ ታውቃለህ እንደ ልታቅ ቻል አንተ ነበርክ፣ አንተን እንደዚህ ያረከው አንተን፣ ምንድና ሰራሁ ብላ ኤፍራታም ትጫዋለች። ሁሉን ነገር የአፌት ሴራ እንደሆነ ሁሉንም አወቀች። በጣም ደነገጠች። ምክንያቱም ምንድና ሰራሁ ብላ በጣም በደነገጠችው ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ዘናናችሁ? ሁሉ ሰላም ሰላማችሁ በዝትበል። ለዚህ ቻናል አዲሰና አዲስና ሰብስክራይብ ላይክ ሼር በማድረግ ቤተሰብ ነ ቤተሰብ የሆናችሁ ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬ ምግሬ አረግ ድራማ በጉጉ ስንጠብቀው የነበረው ዛሬ ተለቆልናል እናም ይዤላችሁ መጥቻለሁ። ቪዲዮን እስከመጨረሻ በማየት እንዲሁም ላይክ አሳባችሁንም ኮሜንት ላይ አስቀምጡ ማለት ነው። ክፍል ስልሳ እንግዲህ ኤፍራታ እና ፅ አንድ ላይ ቁጭ ብለው ለምንድን ነው ግን ገኒ እናትሽ ሆና ያለ የቤት ሰራተኛ ለምን ሆነች ብላ ስጠይቃት ነበረ። ገኒ ኮ እናቴ የእውነት እናቴ አይደለችም፣ ነገር ግን እንደ እናቴ ነው ማያት ስትላትም ነበረ። እናስ እንደዛ ስትል እንዲህ በቃ እናትሽ ነች በቃ በሰዓቱ ተደፈረች፣ በልጅነቷ ወለደችሽ። እናም ማሳደግ ስለማትችል እዚህ በር ላይ መታጣለችሽ። ግን እኮ አልተወችሽም። መታ ለስንት ዓመት የቤት ሰራተኛ ሆና እየሰራች ነው ነወይ ሲቅርታ አላደረግሽ ላትም እያለች ስትላት ነበረ። በድንጋጤ ያለቀው እናም ዛሬ ሲቀጥል ይህኑን ነገር ነበረ። ቆይ ምን እያለች ነው? አልገባይም። ፅዮን ግን ለምንድነው? ምንድነው የምታወሩ? ምንድነው ምትዩ? አሁን የምታወሩ ነገር ግን ትጠቃለች ትላሃሌ ማለት ነው። እናም እንደዛ እያለች ያለ ናታን ይመጣል። ናታን ይመጣና የሆነ የሆነ ነገር ብሎ ያረሳሳል። እና ምንድና ሲ አሁን ያልኩሽን ነገር ንገርኝ። አይህ ወንድሜ ምንደሪ ታቃለህ። እሱ አኮ በቃ ጠልቶኛል ምናም እያለች አኩርፋ መጣች እኮ። ወንድምሽ እንደዚህ አለኝ አልፈልግሽም አለኝ እያለች ብላ ሌላ ወሬ ታስቀይሳለች። እናም አረ ምናም እያለ እሱም እየሳቀ

ትለዋለች ማለት ነው ለናታን እንዲ ፍይ ምንሽ ነው ጽኮ እንዳማታጠቂም እንዲ ምንሽ ነው አሁን ተናግረ አሁን ዝም ብላ እኮ እሷ ይመጣላትን ነው የምታወራው። እና ስለዚህ እሱን ይዘሽተው እንዲ ላታል ማለት ነው። እሷም አልተዋጣላትም በጣም ደንግጣ ነበር። እናም እሺ በቃ ብላ ተወጣለች ማለት ነው። ግን ገኒ ታች ቤት እያጸዳች ነበር ማለት ነው። እና የትነ ሉሊትናለሻትም ትላታለች ማለት ነው። ከዛም በኋላ አሁን በዚህ ወጣች፣ ትላሃለች። እናም ስታያት ግን ፊቷን የሆነ ተቀይማ ነበር። ቆይ የሊታዎች ልልት ነው ግን ቆያጅ ልጅ ግን ዘመኑን መውጣት መውጣት አብዝተሻል፣ ምንድነው ነው የተፈጠረው ትላታል ማለት ነው። እሷም ፊቷን የሆነ ነገር አድርጋ ነበረ፣ ምክንያቱም የሆነ ተቀይር ብላ ነበር እንትን ያለች ማለት ነው። ምን ሆነች ነው እንዴ ሆና ትላለች ማለት ነው። እናም ዝም ብላ ጥላት ሄደች ማለት ነው፣ ብዙም ሳታናግራት የሆነ ልክ እንዳኮረፈ ነገር ሁና እናም ገኒ እንዴ ልጅ ምን ሆና ነው? ቆይ ቅድም እኮ ለናታን ያገዝኩ መስሏት ነው እንዴ? ለዛ ኩርፋ ነውን እንዴ ትላለች ማለት ነው። እንደዛ የተጨናነቀች ወይንም ደግሞ ምን ሆና ንሆን እያለች እያለ እናታን ከላይ ከፎቅ ይመጣል። አንተ ናታን፣ ገኒ ምናም ስላተይ አንተ ናታን ይውልህ ለአንተ እኮ ያገዝኩ መስሏትኝ ልጅ እኮ አኮርፋ ፊቷ ምንድ ነው የሆነ ፊቷ ተቀይሮ ነው አልታረቃችሁም እስካሁን እንደተኮራረፋችሁ እንዴ ትለዋለች ማለት ነው እንዲህ ወደ እውነት አረጋችሁት እንዴ እናም እንደዛ ስትለው ገኒ አሁን በጣም ብዙ ነገር ተፈጥረዋል እናም ፅዮን ገኒ እናትሽናት ብላ ነግራት አለች ትላለች ማለት ነው በጣም ትደነግጣለች ጽዮንን እገላታለሁ ትላለች። መኖ እንዴ ገኒ፣ ምን ሆነች ነው እያወቅሽ ጽዮን እኮ የሆነ ነገር ታስታውስና ያን ነገር ተናግራ መልሳ ታስበው ስትል መልሶ ይጠፋባታል። እንደዛ እየሆነች ነው። እና ዶክተሮችን እጀ አናግሬ ነበረ። እናም ከዚህ በላይ ሌላ ችግርም ሊፈጠር ይችላል እና ባክሽን፣ እንዴ እኔም እኮ ይከፋኛል ብሎ ሲላትኝ፣ እንደገና መለስ ስልና አሁን የምነግርሽ ነገር አለ ይላትና ፍሬ፣ ወደ ውጭ እንውጣ ብሎ ይዟት ይወጣል። እስከ መቼ ነው? ለምንድነው ራስ ወዳድ የምትወኙ? በቃ መናገር አለብሽ ይላታል ማለት ነው። እናም ከዛም በኋላ እንደዚህ ሲላትኝ እሷም በጣም ነበረ። እንዴት ነው ቆይ ግን ጽዮንንማ አለቃትም እያለችም ነበረ። ምክንያቱም ለምን እንደነገራት በቃ አሁንማ እንዴት ነው የምነግራትኝ? ከዚህ ላይ ጨምሬ ባትኝ ይህ ሁሉ ችግር እያለ እንዴት ነው የምነግራትኝ ትላለች ማለት ነው። ለምንድነው ገኒ? እስከ መቼ ነው? በቃ የኔ ጨረቃ ከዚህ በላይ ስትሰቃይ ማየት አልፈልግም። ስለዚህ ንገራትኝ፣ መንገር አለብሽ ይላታል ማለት ነው። እናም እንደዚያ ስላትኝ እሷም እባክን ትንሽ ታገሰኝ፣ አሁን ላይ መናገር አልችልም። እናም ትንሽ መቆየት አለብኝ ትላለች ማለት ነው። ይሁንልሽ ገኒ፣ ከአሁን በኋላ እኔም አልታገስሽም። በቃ ሁሉን ነገር ማወቅ አለባት ታውቃለህ፣ አሁን እኮ ሁሉን ነገር ብታውቅ እኮ አንተንም ዳጊንም ወንድሟን ቢንያምንም ሁሉንም ትጠላለች፣ ወይንም ደግሞ ትሸሻለች። ምክንያቱም ይህ ሁሉ እያወቃችሁ እናንተ ሁሉ እኔ ዝጠጣላችሁ ብላ ስለምትል ትላለች ማለት ነው። እ ውልሽ ከኔ እኔ አንድ ወር እሰጥሻለሁ። በአንድ ወር ውስጥ ባትነግሪያት እኔ ራሴ የሆነ አጋጣሚ የምነግርበት መንገድ ካገኘሁ እኔ ራሴ አነግራታለሁ ይላል።